ብዙ ሰዎች እነሱ ያለፉበትን እነሱ ከየት ተነስተው የት ያሳለፉት ምንድን ነው ምንድን ነው ምንድን ነው ካላችሁ አንዳንድ ጊዜ መጥፎ መንፈስ ወይም ደግሞ መጥፎ የክፋት መንፈስ ታውቃላችሁ። የክፋት መንፈስ እንዳለ ታውቃላችሁ። ብዙዎቻችሁ አታውቁም አይደል? ናዊ አዲስ ከሆናችሁ ፕሪ ሰብስክራብ፣ ላይክ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ያመጣሁላችሁ ቪዲዮ ከርሴ እንደምትመለከቱት ሰረሱ ጉዳይ ይሆናል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ጉዳይ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ለማታውቁ ካላችሁ ሙሉዓለም የምባላለው እንግዲህ ዛሬ የሆነች ሀሳብ የሆነች ርዕስ ወይም ደግሞ የሆነች ትጠቅማለች ብዬ ያስብኳትን ከራሴ ተሞክሮ ራሴ ባደርጋቸው ብዬ ከማስባቸው መካከል ወይም ደግሞ እኔ ለሰዎች ከማካፍላቸው ነገሮች ይዤላችሁ መጥቻለሁ። እርሴ እንደምትወድ ተስፋ አደርጋለሁ። ስለዚህ ለቻናሪ አዲስ ከሆናችሁ ፕሌስ ቪዲዮን ከማየታችሁ በፊት ላይክ በማድረግ ጀምሩት። ሰብስክራይብ ለምታደርጉኝ አመሰግናለሁ። እስኪ አራት ሺ አስገቡኝ። ሶስት ሺ ምናምን ሰብስክራይብ አለኝ። ሶስት ሺ አይ ቲንክ ሶስት ሺ ነው። ሁለት ሺ ሁለት ሺ ነው። ሶስት ሺ ወይ የረሳውት። አራት ሺ አስገቡኝ። ላይክ በማድረግ ጀምሩት። እንግዲህ ዛሬ አንዳንድ ነገሮች ወይም ደግሞ ሰለ ምቀኝነት ታውቃላችሁ ምቀኝነት ምን እንዱ ታውቃላችሁ መልካምነት ምን ማለት ነው ለእናንተ? ዛሬ ግን ስለምቀኝነት ነው ማወራችሁ። ምቀኝነት ማለት አንዳንድ ሰዎች ምንድነው መሰራችሁ፣ ጠጉ በነገራችን ላይ ተንጨምሯል፣ ግን ማንጨመር ደስ ይለኛል። ሰው ጠጉን ተውት፣ ሰረ ጠጉ ምናምን ኮሜንት እንዳሰጡኝ እና ዛሬ ለነጋችሁ የፈለኩት ወይም ደግሞ ዛሬ ላወራችሁ የፈለኩት ምን መሰራችሁ ጋይስ ምን ለመሰጋችሁ ከገሴ እንደምትመለከቱት እንዳልኳችሁ ስለቀንነት ቀንነት ወይም ደግሞ ስለ መርካምነት ሳይሆን ስለ ምቀኝነት። ምቀኝነት ማለት ምን ማለት ነው ካላችሁኝ፣ እንግዲህ ብዙዎቻችን በሰው ሀገር ላይ አለንና እኔ በጣም ደስ ከሚለኝ አንዱ ልንገራችሁ በተለይ በስደት ላይ ሁኜ እስካሁን ድረስ ያላወቅኳቸው ሰዎች ምን ነው ባወቅኳቸው ብዬ አሁን ላይ የምቆጫቸው ሰዎች አሉ። ለምን ያኔ ከነሱ ብዙ ነገር መማር ስፈልግ ከነሱ አይቼ የሆነ ነገር ማድረግ ስፈልግ፣ እንዲሁም ደግሞ በራሴ መንገድ ልክ ነው ብዬ ይሄን ነበረና ብዙዎቻችን እኛ ያለፍንበትን ነገር መናገር አንፈልግም፣ ወይም ደግሞ እኔ ያለፍኩበትን መንገድ እዚህ ጋር በሰው ሀገር ላለችው እህቴ መልካምነቴን ወይም ደግሞ ይሄ እንዴት ነው፣ በቃ አላድል አንናገርም፣ ያለፍንበትን የመጣንበትን፣ ከእኛ ከየተነስተን እዚህ እንደደረስን እኔ ይህን እንምላችሁ። እኔ ደረጃ ደረሼ ሳይሆን እግዚአብሔር ይመስገን። ትናንት ከነበርኩበት ቦታ ላይ አይደለሁም። ቢያንስ ትናንት የተቀመጥኩበት ቦታ አይደለም ያለው ዛሬ የተሻለ ላይ ወይም ደግሞ የተሻለ ቦታ የተሻለ ሻለ ሶስት አራት ሳይሆን የተሻለ በቃ አለ። ይሄ ዋው የሚባል ሳይሆን በቃ የተሻለ ቦታ ላይ ነኝ። ምክንያቱም ከትናንት ነው ማንነቴ ወይም ደግሞ ከትናንት ነው ማንነታችሁ ተመልሳችሁ ወደኋና እንደማትሄዱት ወደፊት ነው አለ። ስለዚህ ብዙዎቻችን ትናንት የት ነበርን? ትናንትና ጫማ ከሌለ ዛሬ ጫማ ካለን እየተቀየርን እየተለወጥን፣ ወይም ደግሞ ስቴፕ ባይ ስቴፕ የሆነ ነገር እያደረግን ወይም ደግሞ ደረጃ በደረጃ እየሄድን ነው ማለት ነው። እና እንግዲህ ብዙዎቻችን የሆነ ሰው እንዴት አደረግሽ፣ እንዴት ገዛሽ፣ የት ሄድሽ፣ እንዴት አልፈሹ፣ በየት መጥተሽ ምናምን የሚለውን ነገር ስንጠይቃቸው ትክክለኛ ነገር አይነጉንም። ብዙ ሰዎች፣ ይሄ ደግሞ ምቀኝነት ይባላል። ምክንያቱም ምቀኝነት ይሄ እኔ ብነግራት እኔ ያለፍኩበትን ነገር ብነግራት ወይም ደግሞ እኔ የመጣሁበትን ነገር ብነግራት፣ እሷ ትበልጠኛለች ወይም ደግሞ እሷ ከኔ የተሻለችውና አገኛታለሁ ብለው ብለው የሚያስቡ ብዙ ሰዎች ያለፉበትን የመጡበትን ነገር አይናገሩም። እና በጣም ከሚገርመኝ ማለት ነው። እና ለምንድን ነው በተቻለን አቅም የሰው ልጅ እኔ አሁን ያለፍኩበትን የመጣሁበትን ያሳለፍኩትን ነገር ለሰዎች ሸር ባደርግ ምን ችግር አለው? ለሰዎች ደግሞ ብናገር ምን ችግር አለው? ቆይ እና አንዳንድ ጊዜ ሰዎች ብዙ ብዙ ብዙ ነገር ሊሉን ይችላሉ። ሰዎች በቃ በአጭሩ አበሻ የማይቀናብን ነገር ቢኖር በህመማችን ብቻ ነው። የሆነ ሰው ሲታመም አይቀኑብንም። ህመም ሁሉ ሰድለት አይልም። ገባችሁ? እናንተ ጥሩ ደረጃ ስደርሱ፣ የተሻለ ነገር ስታገኙ፣ ዛሬ የነበራችሁበት ቦታ ካልሆናችሁ፣ ያንን ነገር እንዴት አድርጌ ያንን ሰው ልጉዳው፣ ወይም እንዴት አድርጌ ልብረጠው ነው የሚሉት እንጂ ከታመምሽ ወይም ከታመምክ እንዴት አድርጌ ህመሙ ልሰድለት፣ ወይኔ አመመው፣ እሱም እኔ የሚመመኝ አይሉም። ገባችሁ? እሱም እንደዚህ ተለወጠ እኔም እለወጣለሁ በቃ እሱ በሄደበት መንገድ እሄዳለሁ የሚሉ ሰዎች በስተዋል ማለት አሉ በህመማችን ሳይሆን ማነው በጥሩ ነገራችን ነው እንጂ መውሰድ የሚፈልጉት በህመማችን ግን እንትን ማለት አይፈልጉም እንድታመመው እኔም ልታመም አይሉም እና ምንድን ነው እኔ ያው እኔ ይሄንን ምላችሁ ምን ትዝብሎ የመሰላችሁ ዛሬ እና ከዚህ በፊት እኔ የሆነ ነገር ማድረግ ፈልጌ የሆነች ልጅ ወይም የሆነ ሰው ጠየኩኝ። እንዴት ነው ያለፋችሁበት መንገድ? እንዴት ነው እስኪ ያ ነገር እናንተን የሚያሳልፋችሁ ከሆነ እኔም ልለፍበት ወይም ደግሞ እስኪ እኔም ልሂድበት ብዬ ስጠይቃቸው ቀጥተኛ መንገድ አልነገሩኝም። ማለት እንደዚህ ቀጥታ የሚከደውን እንደዚህ ነው የነገሩኝ። ሰው ብዙ ጊዜ ይሄ ነገራችን ስደት ላይም ሆን ኢትዮጵያ ውስጥም ሆን የትም ሆን የትም ሆን አብሮ ይከተላናል። ለምንድን ነው እስከዚህ ድረስ መጥፎዎች የሆን ነው? እኔ ባገኘት አጋጣሚ እኔ ለምሳሌ እኔ እንደ ራሴ ማለት ነው እና ይህም ቪዲዮ ስሰራ እኔ ያ ነገር ትዝ እሰላለኝ ነው ትናንት ያለፍኩበት ትናንት የመጣሁበት፣ ዛሬ ምን ላይ ብዬ ሰራ አሰብኩኝ። ይሄ ነገር ምንድን ነው? ቆይ፣ ብዙ ሰዎች ለምንድን ነው መልካም ነገር እኛን ማገዝ የማይፈልጉት? ለእኛ መጥፎ ሰው ናችሁ። ለሰው መጥፎ የሚያስቡ ሰዎች አሉ። ስደት ላይ ስትሆኑ እህት ዘመድ፣ የኔ የምትት ነገር ከሌላችሁ በጣም ከባድ ነው። በዚህ አጋጣሚ ግን ፈጣሪ ደግሞ እንደ እህት አድርጎ ባዳ የባዳ እህት ባዳ ናት። ግን ለእናንተ እንደ እህት የምትሆንላችሁ ፈጣሪ ይሰጣችኋል። ነገር ግን ብዙ ሰዎች ብዙ ነገን እናንተ የሆነ ነገር ማድረግ ብትፈልጉ ብታማክሯችሁ አይነግሯችሁም። ለምንድ ነው የማይናገሩት? ለምንድ ነው የማንናገረው? የሰው ልጅ እኮ ለደቂቃ ወይም ደግሞ ቆም ብለን ለትንሽ ሰዓት ብናስብ ለደቂቃ ትንሽ ብናስብ ይቻላል። ዓለም ከንቱ ናት። በነገራችን ላይ ስልሳ ሀምሳ ዓመት አንቆይም። አሁን ላይ ያለን ወጣቶች ማለት ነው ምክንያቱም ብዙ ወጣት እያለቀ ነው። ብዙ ሰው እያለቀ ነው። ያንን አታስቡም። እኔ አሁን ላይ እያንዳንዷ ደቂቃ እያንዳንዷ ሰከንድ ቆም ብዬ ነው የማስበው ጋይስ ቆም ብዬ በውስጤ ክፋት የለበትም። ለሰው ክፉ አላስብም። ለሰዎች ለምን ታውቃላችሁ? ሰዎች ሊበድቧችሁ፣ ሊያስከፏችሁ፣ ሊያሳዝኗችሁ ይችላሉ። ግን ድጋሚ ላታያችሁ፣ ድጋሚ ደግሞ ላታገኟቸው፣ ድጋሚ ከነሱ ጋር ምንም አይነት ነገር ማድረግ አልፈልግም ብላችሁ ብታስቡ ትችላላችሁ። ነገር ግን ክፋት፣ ቂም በቀል ምንም አያስፈልግም። ምክንያቱም እንዳልኳችሁ ነው፣ ይቺ ዓለም ከንቱ ናት። ለደቂቃ አይናችሁን ጨፍናችሁ አስቡት፣ የእውነት አስቡት ምን እንደሚሰማችሁ። ለምንድን ነው ክፋትን የምናስበው? ክፉ ከሆናችሁ ለምንድን ነው ክፋትን የማስበው? ለምንድን ነው ምናም ብላችሁ ትጨነቃላችሁ፣ ታለቅሳላችሁ፣ ታዝናላችሁ? ነገር ግን የሰው ልጅ በዚች ምድር ላይ ሲኖር ምቀኝነት ሳይሆን መልካም ነገር በሄድንበት በደቂቃ በሰዓት ማሰብ አለብን ብዬ አስባለሁ። ማለት ለሰከንድ ማሰብ አለብን ለደቂቃ ማለት ነው። እና ምቀኝነታችንን ፈጣሪ አጥፍቶ ደግነታችንን ያምጣለን። ምክንያቱም እኔ ብዙ ምቀኝነት ሰላየው ነው የሆነች ነጋዴ ነጋዴ ከሆነች እኔ እንዴት ነው የነገርሽ? ውስኪ እስቴፑን ንገሪ ብላት አትነገኝም። ለምን ነገ ጠዋት ትበርጠኛለች። በጋሳ ጋር የምታስብ የሰው ልጅ የእውነት መቼ እንደምንሞት አናውቀውም። መቼ እንደምንል አናውቀውም። እና ሁሌም ጥያቄ ይፈጥርብኛል ይሄ ነገር እና ምቀኝነት ምንም አይሰራም። ከምቀኝነት ይልቅ ደግነታችንን እና እንትን ማለት ደግነታችንን እናጉለው።